ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ በአየር ላይ የምትከታተሉ እንደዚሁም ደግሞ በሲኤምኤን ቴሌቪዥን ዩቲብ አድራሻ የምትከታተሉ ኢትዮጵያውያን ኤርትራውያን ሁሉ የዛሬው ፕሮግራማችን የወንድማችን ሀብትሀብ የህያው ምስክር ወይም ደግሞ የህይወት ምስክርነቱ እየሰጠን ይገኛል። እንግዲህ መግቢያችን ላይ ላመለጣችሁ ሰዎች ወንድማችን ሀብትሀብ በቅርቡ በዚህ ቻናላችን ላይ የለቀቅናቸውን የተቸገሩ ክርስቲያኖችን በመርዳት በጣም ትልቅ አስተዋጽኦ ያደረገ ወንድማችን ነው። ያላያችሁ ሰዎች ወደኋላ ኋላ ሪማንድ አድርጋችሁ የመጀመሪያው ማየት ትችላላችሁ፣ ወይም በቴሌቪዥን ሲደገም ማየት ትችላላችሁ። እሺ ወንድማችን ሀብታም ወደ አቋረጥከው ዝግጅት እንመለስና እዛ ቦታ ሄድክ፣ እነዛን ሰዎች አየ ሰው አማርኛ የሚናገሩ አግኘ ብዬ ተደሰትኩ ብለ ነበረ። በጣም ተደሰትኩኝ። ያው ወዲያውኑ ምን አደረግኩኝ እኔ አሁን በእኔ አእምሮ በልጅ አእምሮ እንግዲህ ያው በልጅ አእምሮ እንደምታውቀው ሰው ሚድን አስራ ሰባት ዓመት ነው ያኔ አስራ ሰባት ዓመት እና በልጅ አእምሮ በቃ አንድ ሰው እንዲጸድቅ ከሆነ ቄስ መሆን አለበት ምናምን፣ እኔ ደግሞ ቄስ መሆን አልወድም፣ አልረዝም ብሎ እና እንዲም አንድ ጊዜ ወደ ገሃነብ ስትገባ አንድ ጊዜ ወደ እሳት ጭሏል፣ ከዛ ላ ወደ በረ ልትጣላለህ ምናምን ብሎ አንድ ቀን እስኪ በሙቅ ውሃ ልታጠብ ልለማመደው ገሃነብን ያልኩ፣ በዛ አላለ እንደዛ አይነት ነገር ብለው ሞክረ ነበር። እንደዛ አይነት ነገር በልጅነት አእምሮ በቃ እንደዛ አይነት አንድ ጊዜ ዝም በቀዝቃዛ ውሃ ትታጥባለህ፣ ለመለማመድ ገና ገሃነም መግባት አይቀርም። አዎ መግባታችን አይቀርም የሚል ዝም ብሎ እሳቤ ነው እና ግን እግዚአብሔር ያውቃልና፣ ከዛ በኋላ ይሄ ሰውዬ በውስጤ የነበረኝን አንድ ጥያቄ እንዴት ብትል፣ እኛ ምናቃቸው አዲስ አበባ ምናቃቸው ደስ የማቃቸው ቄሶች ክፉ ነገር ሲያረጉ ነው ማቃቸው። ሁለተኛ ነገር ደግሞ እንደው ናቹራል አልወዳቸውም። አሁን ይሄንስ ልክ ነው ይጸድቃሉ፣ ክፉ ቢያደርጉም ይጸድቃሉ የሚል ስለነበር ይሄ ደግሞ ቄስ ዝም ብሎ የእንትን የሰው እንጀራ እየጠበቀ እየለመነ የሚበላ በነዚህ አይነት ሜታል እና እኔ ሰርቼ ምን ብዬ ራሴን ማስተዳደር ሌላ እንጂ ማድረግ ቄስ መሆን አልፈለግም። እንደውም ለቄስ የሚረዳ መሆን የምፈልገው ግን ቄስ ሳያረገኝ የሚያጸድቀኝ ሰው መንገድ ካለ ግን ለመቀበል ዝግጁ ነበርኩ። እና ከዚ በኋላ አንተ አስተማሪ ነህ አልኩት። እነዚህ ማስ እና ትጸድቃላችሁ ና በጌታ ኮን ትጸድቃላ ቄስ ግን አታረገ ሳትሆን አልኩት። እና እባክህን እንደዛ ከሆነ ቄስ ሳታረገኝ አጽድቀኝ አልኩት። ምንም በቃ የጠየቀኝ ነገር የለ አራቷ አመጽደቅ እፈልጋለሁ ግን ቄስ እንዳታረገኝ አልኩት። አረ ምናምን አለኝ። ወዲያውኑ ጌታን እንግዲ በጌታን መቀበል ነው የሚባለው እንጂ ያው እንደዛ የት ነው ቤታችሁ አልኩት? እዛ ማዶኑ ቤታችን ምናምን አለኝ። እሺ ብዬ እኔ ሄድኩኝ ሄድኩኝ። በኋላ ያው ትንሽም ጠረጠረኝ እነዚህ አምቼዎች ምናምን ምናምን፣ አምቼ ነው የሚሉት ከኢትዮጵያ የተባረረ ህዝብ እዛ ኤርትራ ውስጥ አምቼ ነው የሚባል ቋንቋ ነው የሚሰጡ

ጠዋት ተነስቼ 12 ሰዓት አካባቢ በኢትዮጵያ አቆጣጠር እየሮጥኩኝ እየሮጥኩኝ እነሱ ደግሞ የሆነ የገጠር ቤቶች አላት በጫተር ሰርተው እንደ ጎጆ አይነት ነገር ናቸው። ክብ አይነት ቤት ነው፣ አራት ማዕዘንም ቤትም አለ። ግን እዛ ሄድኩኝና ለካ እነሱ ተንበርክከው ይጸልዩ ነበር። እነዚ እነዚህ ያገኙ ሰዎች ተንበርክከው ይጸልያሉ። ከእህቶቻቸው ጋር እዛ ሲጸልዩ አድረው ምናምን እንደዛ ሲ ጸሎት ሀዛር ምናምን በጣም ልዩ ሆነ። እዙ አለቀስ እመጣሁኝና አስራሁለት ሰዓት ላይ ቆረቆርኳቸው። ስቆረቆራቸው ደነገጡ። ደንግጠው እንደ ማን የመጣው ምናምን ሲሉ ከኋላ በቃ ይጸልይ ነበር እየጸል ከዚኋላ አንድ ጊዜ ምናምን አሉ። ብድግ ብለው እስኪ ማን ነው ብለው አዩኝ። የትናንትናው ልጅ እንዴት ብሎ መጣ ብሎ ደነገጡ። ከዚኋላ ክፍት አደረጉልኝ ወዲያውኑ። ቁጭ በል ምናምን አሉ። ጮ አድርገው ተቀበሉኝ። ምግብ ሰጡኝ ምናምን ምናምን። ከዚኋላ እዛ እየጸለይ እንደነበር ገባኝ። ከዛ ደስ ከዛ ኋላ ትንሽ ነገሮች ነገር፣ እኔ ደግሞ ወደድኳቸው፣ ከነሱ ጋር ምግብ መብላት ጀመርኩኝ። ጓደኛዬ የሌለኝ ጓደኛ ያገኘሁኝ። ከዛ ኋላ ከነሱ ጋር ሄዳሉ፣ አንዳንድ ቦታ ይዘውኝ ሄዳሉ፣ ምን ያደርጋሉ። ከዛ ኋላ መጽሐፍ ቅዱስ ሰጠኝ ልጅ ይው፣ የትግርኛ መጽሐፍ ቅዱስ ሰጥቶኝ፣ ያው የትግርኛ መጽሐፍ ቅዱስ ሀብዬ፣ እዛ ፋብሪካ ላይ ላይ ሄጄ ወንድምህ ማንበብ ጀመርኩ እና ሳነብ እንዳጋጣሚ ግልጥ ሳረገው ልጁ በትግርኛ ነትወዱ ሓራ ዘውፅ ውፅ ሓራ ምትል ዮሐንስ ወንጌል አለች። ልጁ ነፃ ያወጣው ነፃው ይወጣ ነው ምትል ቃል እንደዛ ሳነብ፣ ልክ ያነ ቃል ከዚህ ከቃሉ ብርሃን ይመጣና ራሴን ይመታኛል። ሲመታኝ ወዲያውኑ የተጠቀለለ ጥቁር እባብ ጠብ ብሎ ይወድቅና ሽው ብሎ ይጠፋል። ገብቷል። ልም ብሎ ጠፋ። በቃ ከዚ ኋላ ወዲሁ ድንግጥ አልኩኝና በኢየሱስ ምድን የሆነ ወዲያውኑ ታውቃለህ ተስፍዬ ሬኔሳንስ ሬነሳንስ ታውቃለህ ሞቶ የነበረ ሰው ሲነሳ እንደዛ ነው የተሰማኝ በቃ አለ እኔ ማነኝ ለምን መጣሁ እዚህ ምንድን ነው እየሆንኩት ያለሁት የመጪ ህይወቴ ምንድን ምንድነው እንዲህ ምንድነው እየሆነ ያለው ንቃ በቃ አለ ንቃት አለ ሬነሳንስ ብድግ አልኩልህ ወዲያውኑ ፋብሪካውን ጣልኩልህ የራሱ ጉዳይ ፋብሪካ ትምህርት ዓለም ውስጥ እገባለሁ ብዬ ሄድኩ ያንን ጥዬ ፋብሪካ አስመራን ጥዬ አዲስ አበባ ደሴ የመጣ ደሴ መጥቼ አልነገርኩም። እኔ ደግሞ ኩም ለይ ደግሞ ኦርቶዶክስ ቤተክርስቲያን ነው ጌታን የተቀበልኩት ልክ የኢትዮጵያ ኦርቶዶክስ ደግሞ እንደዛ መስሎኝ ወንድመ መጥቼ እንዴ እናንተ ጌታን ተቀበላችሁ ቤት ሰው በለው ኧረ ቆይ ጴንጤ ሆኖ መጣ ብሎ እኔን ማሰሪያ ግን የገረማቸው ነገር ምንድነው እንደዛ ደሴ ላይ በጣም ብዙ መከ የዛን ጊዜ ደግሞ ክርስትና በጣም ሪቫይቫል የነበረበት እነ ቄስ በሪሁን የሚባል ታቀበናል የዛን ጊዜ መካነ ኢየሱስ ቤተ ክርስቲያን ምናም አሁን የዛን ጊዜ ፋሚሊ እኔን ጥሎኛል በቃ ከቤት አስወጣኝ ከዛ ላይ የዛን ጊዜ አባ ማፍቀር የሚባሉ ነበሩ እዛ ገብርኤል ቤተክርስቲያን እዛ እንትና የሚባል እና ምዕመናን መጤ የተባለ ምናምን እያሉ ሰውን ያነዱታል ውድውድ ስብከታችሁ ስለ ንጤ ነው ከዚ በኋላ ፋዘር አንተ መቅበሪያ ልታሳጣኝ በአንተ ልሰደብ ነው በተከበርኩበት ሀገር ውጣ ከዚህ ቤት ይለን አንድ ጊዜ ቀጠቀጣለሁ አንድ ጊዜ እንትናለሁ አንዳንድ ጊዜ ጎደና አድራለሁ እንደዚ መንከራተት የሚገርም ነገር ግን እንደዚህ አይነት መንከራተት ሆኖ በትምህርት እሳት እንግሊዝኛ በለው ሌላ በለው ምና አሁን በቃ ላርገን በአንድ ዓመት በጣም ጥሩ ውጤት እያመጣሁን በቃ ከጥናት ጋር ከዙኋላ ፋዘር የችን ጥቁር መጽሐፍ ምንድን ነው? በርሃቷ ይወስዱብኛል፣ ካሴት ይቀጠቅጡብኛል። ምን ያደረ ሰቃይን አያሳይ። አሁን በዚህ አይነት መሀል እያለሁኝ በእንደዚህ አይነት መከራ እያለሁኝ ነው እንግዲህ እንግዲህ እነዚህ በአንድ ጊዜ ደግሞ በልጅነት ወዲያውኑ ጌታን ስቀበል ወዲያውኑ መመስከር ጀመርኩኝ፣ ትራክት ማደል ጀመርኩኝ። በድንጋይ አድርጎ ይወግሩኛል። ከዚ በኋላ አንድ ጊዜ ታመንኩ ልሞት ነው ተባለ። ሊሞት ነው ሲባል ግን ከቤት አልተባተባረ በቃ ጎዳና ታድራለህ። ጎዳና ማደር ጀመርኩኝ። በቃ ጎዳና ላይ ኬሻ አንጥፌ እተኛለሁ። አሁን ከዛ ላይ ኬሻ አንጥፌ ስተኛ ወዲያውኑ አንዳንድ ደሴ ማለት ነው፣ ደሴ ከተማ አንድ ጊዜ ደሴ ሆቴል አካባቢ ስር ትተኛለህ። እዛ የሚተኙ ሰዎች አሉ። እና እዛ ያሉት አብያተ ክርስቲያናት ደግሞ ትንሽ አይቀበሉ ነበር፣ ችግር ነበረባቸው፣ አይሰጡም። አንድ ውርደት ላይ በጣም አሁንም ኩራሱ ሳስበው እንደው እግዚአብሔር ረድቶ ነው እንጂ ወደ ኋላ እንድመለስ። ከዛ አንድ ቀንም ከዛም አልፎ ምርር ሲለኝ፣ ምርር ሲለኝ፣ አሁን የእግዚአብሔርን ቃል እኔ አላውቅም። ተስዬ አልተማርክም፣ ግን በቃ በቃ ያ ነገር ገባች ገባች። የወንድሞች ፍቅር አይቼ ነው የገባት ያቺ ከዚ በኋላ ር ብሎኛ። አንድ ቀን ውልቆ የሚባላለ ደሴ ከተማ ላይ ወደ ጦሳ ሆቴል ስል ውልቆ ውሃ የምንቀዳበት ድሮ ወደዛ። አሁን እዛ አካባቢ መሰረተ ክርስቶስ ነበረች። አሁን ፋዘር አንድ ቀን በድንገት አባረረኝ፣ ሌሊት አባረረኝ። ሲያባረረኝ ሄድኩ። ሲሄድ ጅብ አገኘኝ መንገድ ላይ፣ ጅብ አግኝቶኝ አሽቶኝ ሄደ። የሚገርም ነገር። ከዛ በኋላ ይሄ መንከራተቱ መራቡ ምናምኑ ሲበዛብኝ እንግዲህ ምን አገባኝ፣ እኔ በቃ እንግዲህ ሰይጣን የሆነ ሀሳብ አመጣብኝ። ምን አገባኝ አንተ ለጊዜው ትምህርትህን እስከምጨረስ ትልቅ ደረጃ ላይ እስከምደርስ ድረስ ምን በል እኔ ወደ አናቴና ወደ አባቴ ሃይማኖት ተመልሻለሁ በል። ከዛ በኋላ ደግሞ ያንስ ደርስበታለ ከዛ በኋላ ጴንጤነትን ትቀጥላለ ምናምን የሚል ሀሳብ መጣብኝ። ያሁን መከራ ሲበዛ እኔ ደግሞ የእግዚአብሔርን ቃል ብዙ አላቅም እና እንደዛ ብዬ ወደ ውልቆ ቤተክርስቲያን በውልቆ አድርጌ ወደ መሰረተ ክርስቶስ ቤተክርስቲያን ሊሄድ እያሰብኩ እያሉ ያ ነገር ሲመጣብኝ ወዲያውን እውነት ነው፣ ምን አገባኝ እንዲህ ከጅብም አንድ ቀን መጥፋቴ አይቀረኝም በእንደዚህ አይነት ሁኔታ። ስለዚህ አንድ ነገር ማድረግ አለብኝ፣ እሱም ደግሞ ልመለስና ንስሐ ገብቼ በቃ ትችዋለ። ያን ጴንጤነቱን ተውኝ፣ እምዬ ማርያምን እቀበላለሁ፣ ጠበል እጠጣለሁ ምናምን ብዬ ልግባ ብዬ ምልስ አለው። ስመለስ ታውቃለህ፣ የሚገርም ነገር ከሰማይ ድምፅ ሰማው። ምን የሚል ድምፅ ሰማው? አንድ ሰውዬ ቤቱን መስራት ጀምሮ ከዛ በኋላ ቤቱም ሳይጨርስ ሲቀር ሳቁበት የሚለው ሉቃስ ላይ ያለው ቃል እኔ አላነበብኩት እንዳለ ግን ከሰማይ ድምፅ ሰሙ። ቃሉን አንብቤ አላቅም። በኋላ ነው መጽሐፍ ቅዱስ ሳነብ እንዲህ ይሄ ቃልማ ይሄን ድምፅማ ቃሉ ላይ አይደለም ያለው ብዬ ያረጋገጥኩት። ገብቷል። አሁን ምንድን ነው መለክቱ? አሁንም ምንድን ነው መልእክቱ? ያው እንግዲህ አሁን አንተ ብትመለስ ያው ቤት መስራት ጀምርሃል፣ ግማሽ ላይ ትተሃል፣ ብትመለስ ሰይጣን ይስቅብሃል ሲለኝ ወዲያውን እንደብረት ቀጣሉ። አልመለስም የፈለገውን ይህን ብዬ ተራራውን ወጥቼ መሰረተ ክርስቶስ ቤተ ክርስቲያን ገብቼ እዛ ተኛሁኝ። የሆነች ትንሽ ምግብ ሰጥኩኝ። እንደዚህ አይነት እያረኩኝ አለፉ። ከዛ በኋላ መንከራተቱ፣ መራቡ፣ ምናምኑ ሲበዛብኝ ጌታን አንድ ነገር ጸልዬ ጌታ ሆይ በቃ አሰብ ለመሄድ አሰብ በቃ እየሸቀልኩ ልብላ ብዬ ትምህርቴን ጥዬ ወደ አሰብ የዛ ጊዜ ደግሞ የወሎ ህዝብ ሁሉ ወደ አሰብ ነበር። ከዛ ላይ ወንድም አሰብ ልሄድ ብዬ ወንድምህ ለመነሳት አሰብኩኝና አንድ ሰው እየነበረ ጓደኛዬ አንድ የሆነ ወደ አሰብ የሚመላለስ አንድ የሆነ መኪና ነበር፣ እና ውሰደ ብዬው እሺ ብሎኝ፣ ከዚያ በኋላ መቼ ነው የምትሄደው ስለው በቃ በጭነት መኪና ነው እሺ ብሎኝ ሊሄድ ከእሱ ጋር ከተቀጣጠርኩ በኋላ ይክደኛል ታሪክ ዘዋር ረጌታዊ ምንድን ነው? በቃ እዛ የዛን ጊዜ አሰብ ውስጥ ምንድን ነው የነበረው እየተሸከሙ ወደቡ ላይ ሰርተን መብላት ይችላል የሚል ነገር ነው። አሁን ይህ ምንድነው? በቃ እንትን ነው እና ከዛ ክዶኝ ሄደ። በቃ እግዚአብሔር አልፈቀደውም ማለት ነው ብዬ ቀረብ። ወዲያውኑ መንከራተቱ ምናምን ሲበዛብኝ ጌታ አልኩት፣ እኔ በናጽነት አንተን ማምለክ እንዳመልክ ትፈልጋለህ እንግዲህ በቃ እኔ አንተና እኔ የምንተዋወቅበትን አንተና እኔ የምንተዋወቅበት የራስ የሆነ ቤት፣ የራስ የሆነ ምግብ ስጠኛል። እንደዛ ብዬ ምርር ብሎ ይጻለሁ። አለበለዚያ አልችልም፣ ማንም ይረዳኝ። ደግሞ የዛን ጊዜ ወሎ ከተማ ላይ ጴንጤነት በጣም በታላቅ ስደት የሚያልፍበት ከዛም አልፎ ሰምተህ እንደሆነ ጴንጤ ተገሎ መቃብር ቆፍሮ የሚያቃጥሉ ህብረተሰብ የበዛበት ነው እንትና ላይ ይሄ ኩታበር ላይ እንደዚህ አይነት በጣም በጣም ወደ ግሸን ማርያም ሲሄድ ማረሰው አንድ ቀን ብድግ አድርገው ድንጋይ የጴንጤ መካን ሱ ቤተክርስቲያን ማርያም የጴንጤ መኪና ሰብሪ ብላኛለች ብሎ አንድ ቀን ሲሰብር አይቼዋለሁ። ሲገደሉ አይቻለሁ። አንድ ቀን መሞት አይቀርም። ስለዚህ ባክን ራሴ ልኖርበት ባክን ብዬ ጸልም አሁን ይሄ በአይና ይታል ነ ሲያደርግ ነሱ ሲያደርጉ አይቻሉ። በጣም ከባድ የነበረው ስደቱ ስደቱ አይቸዋሉ። እነዛ መሀል ለው እዛ እሳት ውስጥ ነው የገባሁት እና በዚህ መሀል ላይ እንግዲህ አንድ ቀን ጌታን ምርር ብሎ ይጸልዩ፣ እባክህ ከስደት የራሴን ቤት የራሴን ኑሮ ስጠኝ፣ የራሴን ምግብ ስጠኝ ብዬ ወንድምህ፣ እንደዛ ብዬ ከጸለይኩ በኋላ ይሄ በ1998 በኢትዮጵያ አቆጣጠር ማለት ነው። በዛን ጊዜ እንደ አጋጣሚ ሻቢያና ወያኔ ይሰጣሉ። የሰጣሉበት ጉዳይ ደግሞ ድንበር ጉዳይ ነው፣ የባድመ ጉዳይ። አሁን እኔ ደግሞ ብዬን የራሴ ቤት ስጠኝ፣ የራሴ ምግብ ስጠኛ ከዛ ከጉድና ተደራሪነት እንድን ማለት ነው። እንደዛ ብዬ ሳረግ በድንገት ምን ያደረጉኛል? የዛን ጊዜ የትግራይ ወታደሮች ምናምን የነበሩ በቃ ለመጀመሪያ ጊዜ ገና ገና ሲጀመር ሀብተ አብ በየጎዳናው ስር ሽኩቻ የሚያድር ያለው የሻቢያ ሰላይ ሆኖ እየሰለለ ነው የሚያድረው ያለው ተባልኩ። ሁሉም መልካም ነው ደግሞ የሚገርም ነገር፣ እንደዛ ብሎ ጠርጥሮ አሳልፎ የሰጠኝ የማን እንደሆነ ታውቃለህ? የመካነ ኢየሱስ ቤተክርስቲያን ወንድም ነው ቸርች ውስጥ ነው። አሁን ይታይ ፖለቲካ በጣም ምን ያህል እንግዲህ ፐነትሬት አድርጎ ሰው ነ እንደዛ ብሎ አሳልፎ ወንድም ይኮር ከዛ በኋላ እሱ ለካ የእነሱ አባል ነው ማለት ነው። እና ከዚ በኋላ እኔ ምስኪን አስራ ስምንት ዓመት ልጅ የሀመት ምናም እየገፋ ያሉ ምንም ትምህርቴን ካልሆነ እንዲ ሌላ ውስጥ የነበርኩኝ። ከዛ በኋላ የት ነው ምናም ብሎ ፈልገውኝ አጡኝ ጎደና ላይ ጎደና ላይ ሲያጡኝ እኔ ወንድም ጎበዝ ተማሪ ነ ብያለውኝ በጣም ጥሩ ነጥብ የሚያመጡበት ወይዘሮ ስን የሚባል ትምህርት ቤት ገብቻለሁ። ይዘወይዘሮ ስን ገብቻለሁ ወጤ ሳይሆን እዛ ላይ ደግሞ በጣም እየሄድኩ ነው ያለው እና ኢኮኖሚክስ፣ ጂኦግራፊ ለማት አጥንቼ ወንድም ያው እንግዲህ በኢኮኖሚ ጌታ ነጋገለግላሉ ምናምን የሚል ነገር ሀሳብ በድንገት ይሄ ነገር ሲመጣ አይ ይሄ ልጅየት ነው የሚገኘ ይህ ሁላ እንግዲህ ኤርትራውያን መጠረዝም አልጀመሩ መባረር አልጀመሩ መታሰርም አልጀመሩ መእስሩ ከኔ ሊጀምር ነው። እና መተው ይሄ ጎዳና የሚያድሩ ይሄ ጴንጤ ይመስላችኋል፣ ጴንጤ እየሰለል ነው ሻቢያኮ አንድ አንዳንድ ጊዜ እብድ መስራት ሰራለች። አንዳንድ ጊዜ እያደሩ ምን አይነት ፍራቻ ገብቶባቸው ነው እንደዛ የሚያረጉት አላውቅም። ብቻ ያምን ከዛ በኋላ አይ ይሄ ሰውዬ በየ ጎዳና የሚያድሩ ያለው ተልዕኮ ሊሆን ይችላል ጋሽዩ ብለቆት ሊሆን ይችላል ምናምን የሚል ብቻ የዛን ጊዜ ፖለቲካውም አንድ ጊዜ ወዳጅ የነበሩ ፖለቲካ ግልብጥ ሲል ህዝቡን ከሱ ጋር ግልብጥ ነው የሚለውና ወዲያውኑ እኔ ወይዘሮ ሲሄን ትምህርት ቤት ውስጥ እያለሁኝ ይሄ ሰውዬ አስመራ ሄዶ ደርሶ መጥቶ ያውቃል። ስለዚህ ኮማንዶ ሊሆን ይችላል ተከረባብቶ፣ እናንተ በከራቴ ምናምን ሊመታችሁ ይችላል። ስለዚህ ተጠንቀቁ፣ ምናምን ብሏቸው ሰዎችን ለአንድ ሰው ለመያዝ አራት ነው አምስት ፖሊስ መጡብን ማረሰው። ከዚ በኋላ ወንድምህ ወይዘሮ ሲሄን ቦታ የተነገራቸው ቆረቆሩ ሲቆረቆሩ ምን ሲላ አይ ሀብታ አብ የሚባለውን ከዚ በኋላ ፖሊሱ፣ ትራፊኩ እንትኑ አስተማሪ ደነገጠ። እዛም እዛም እንደ ደቅ ነው እንትን ብሎኛል። በሰማይ በሬ እንደንስር እንዳለ ሄ ምንድን ነው ነገር? ወንድም ደንግጬ ምናም ብቅ ስል ተጠንቀቅ፣ ታረጋ ቁም፣ ቁም ምን ተገኘ ጋር ይ እስክሪፕቶ ደግሞ ነው። እጅ ወደ ላይ እስኪ እዚህ ብድግ ዝለ ዝለ ዘለል በላይ። ከዚህ በኋላ ተማሪው በቃ ደንግጦ እንደዚህ ብሎ ያያል። ተማሪው የሚያሳዝን ነገር ከዚህ በኋላ ሊድግ ምንድን ነው እየሆነ ያለው እናንተ ሰዎች ብዬ ከዚህ በኋላ እስኪ ጀን ምናምን አለ። ከዚህ በኋላ ምራ አለ፣ ወደዚህ ምራ። እዛም እዛም ፖሊስ እዚህ መሃል ላይ ታጅብ የለው እንዴ። ከዚህ በኋላ ሁሉም ተማሪ ያያኛል። ከዛ ታጅቤ ዲፌንደር መኪና ምናምን ነበር

ወዲያውኑ ገባሁልህ፣ ተማርኬ። ከዛ በኋላ አራተኛ ፖሊስ ጣቢያ እንትና ያደግኩበት አራተኛ ፖሊስ ጣቢያ፣ ይሄ ባምቧ አካባቢ እዛ ላይ እዛ እንድታሰር ተወሰዱ። ስታሰር፣ እንደ አጋጣሚ ፖሊስ ጣቢያው ላይ ሁለት አንድ በግንብ የተሰራ አለ። ሁለተኛ ነገር ደግሞ ይሄ በግድግዳ በጭቃ የተሰራ ነው። ከዛ በኋላ ወዲያውኑ ወንድምህ ይሄ ሻዕቢያ ምናምን እዛ እንትን እንደታረጉት ግድግዳው ላይ እንዳታስገቡት፣ ለምን ኮማንዶ አሰልጥኑ ሻቢያ የላካቸው ስለሆኑ ግድግዳውን ሰንጥቆ ይሄድ ይችላል። ስለዚህ ግንብ ላይ ያስገቡታል። አራተው አሉ ብለው ግንብ ላይ ወንድም ምርጥ ደግሞ ጽዳቱ አሪፍ ነው። ከዚ በፊት ማንም ሰው ገብቶበት ማያ ጽዳቱ ምናም ግባ አሉ። ከዚ በኋላ ፍራሽ ይሰጡኝ። ከዛ በኋላ ምንገባሁ ምንድነው ጌታ ቤት እንድሰጠ ብዬ ጸላይ ጉቴ ነው እንዲያልኩኝ

ረብ ከተማው ሰላም ነው አገሩ በቃ ከዚ በኋላ መጽሐፍ ቅዱስ አንጥልኛል የቀረ መጽሐፍ ቅዱስ ነው የምጸልይበት የማነብበት እሱን አንጥሉኝ አልኩኝ ማናባክ አባኪ ያመጣላል ብሎ መጽሐፍ ቅዱስ አልሰጡኝም እኔ ወንድም ምግብ ያልነበረኝ ምግብ አገኘሁ ወደና ተዳዳሪ የነበርኩ ቤት አገኘሁ ማመስገን ያለብ ብዬ እነሱ በሌላ ረስት እኔ ደግሞ በሌላ ረስት ያው ተያይዘናል ከዚ በኋላ በእንደዚህ እያለ ቀጥሎ ያው የአገሪቱ ሁኔታ እየከፋ እየከፋ ሲሄድ ወዲያውኑ እኔን ፋዘርን ወዲያውኑ ተባረረ። እህቴም ተባረረ። እማረሳው ግን የዛን ጊዜ ምን አደረጉ መሰለ፣ እህቴ መጣች ታስሯል ስተብላ እህቴ፣ አሁን ስማኝ ሀብታ ባለች እማረሳው፣ እምዬ ማርያም እምዬ ማርያም ገና ከዚህ በላይ ታሳያለች። ጤንጤነትም ተው እግዚአብሔር ይረዳሃል ትወጣለች፣ ገና ጭንቅታ ያላለች

እና የዛን ጊዜ ያው እዛ ባድመ ላይ እንት ማቶት እማቶት ምንድን ነው? ይሄ አገር ልማት እየተባሉ አታክልት ክረምት ክረምት ክረምት ወጣቶች ሄዶ እዛ የተክሉ ነበርና ወንድሜም ሄዶ ነበር። ከዚ በኋላ አንተ የት ነበር አስመራ ደረሰ ነበር? አዎ ደርሼ ነበር። ምንድን ነው ያደረከው? እዛ አታክልት ባህር ዛፍ ተክል መጣ። ሌባ ምን አንተ አታክልት ትተክላለህ? ባድመ ላይ ፈንጂ ልተክል ነው እንጂ ሄድከው በሚል ነው የለቀሙት። ህጻን ልጅ ነው። እዚ በኋላ ወንድሜን ንቅ አድርገው እሱንም ደግሞ የተከተቱት እኔ ጋር ስለ ወዲያውን እኔ ጋር ሲመጣ አሚየ ብየ ስሜ በቃ አቀፋሪ ጊዜ ከዚያ ለሁለትንም ሁለታችንም ለመድረስ ያችኝ ዋ እምዬ ማርያምን ካድሬ ያለችኝ መጣች እንደ እሱም ካደኔ ማርያምን አልኳት አረጣ ክዳ ክዳ አለ እንደ ምናምን ሲለው አይደለም ጨዋታው ሌላ ነው። ግን እግዚአብሔር እኛን ለመጠበቅ የሚያደርግ ከዛ በኋላ የሚገርም ነገር የእግዚአብሔር ትልቅ እርዳታ ነው የምነግርህ። ወዲያው እኔ እኔንና እኔን የመሰሉትን ሰዎች እንቃርገው ወደ ባህር ወደ ደብረ ሲና ከደብረ ሲና ደብረ ብርሃን ወደ ደብረ ከደብረ ብርሃን ደግሞ ሸወጎሌ ከሸወጎሌ ፍቼ ታሰርኩ። በቃ ኢትዮጵያን በእስር ቱር ማድረግ ጀመር። ፍቼ ከፍቼ ደግሞ አዋሳ ከአዋሳ ብላቴ የሚባል እስር ብላቴ ታውቀዋለህ። ከዛ ደግሞ ዴዴሳ ወሰደው። አሁን የዛን ጊዜ ዞር በእስር በእስር ዝም ብሎ ኤርትራውያንን አንድ ካምፕ ላይ ዞር ውሃል። ምን ያደርጉሃል። የነበረው በቃ የሚያስጠላ ነገር አለ የነበረው። እና ብቻ በዛ መሀል ግን እግዚአብሔር ሕዝቡን ይጠብቃል። እንዴት እንደሚጠብቅ ያውቃል። ከዛ በኋላ ወንድሜም ከኔ ጋር ታስሮ ሄደ። የዛን ጊዜ የሚገርም ነገር እግዚአብሔር ያደረግልኛል። ደህንነት አንዱ ምን አርኝ ይሰማኝ አለኝ። አንተ የምየማርያም ጠላት አለኝ። አዎ የምየማርያም ብትወድ ኖሮ ነው እኔ ወደ ሀገርህ ልክ ነበር ጠርዝህ አባርርህ ነበር አለኝ። አንተ ግን የምየማርያም ጠላት አይደለም፣ ሂድ የባሰ መከራ ይጠብቅሃል አለኝ። እሱ የባሰ መከራ የሚጠብቀኝ የባሰ ደህንነት ውስጥ ሊከቴ ነው። ከዚ በኋላ ይሄ ልጅ ሌሎቹን ወሰዷቸው። ከእኛ ጋር የነበሩትን ወጣቶች ወደ ሀገራቸው አባሯቸው። ከዚያ በኋላ ከዛ ደግሞ ሻዕቢያ ተቀበለና እነዚህን እሳት ውስጥ ከተላቸው። ያው እንግዲህ መሳሪያ አስታጥቆ አስገባቸው። ግማሾቹ ሞቱ፣ ግማሾቹ ሰነከሉ። ሲሄድ እኔ ወንድምህ ገብቶሃል እንግዲህ ከስንት ዓመት በኋላ ለበጎ ሆነልህ አለ። እዛ ሳስመራ ሲሄድ ምን አለ? ብንዳንት ተባረው ቢሆን ኑሮ አለር ታስረ ቢሆን ኑሮ አሁንም የጸለይኩትን ጸሎት ነው ለካ እግዚአብሔር እየመለሰ እኔ እናንተ ብቻችን የምንተዋወቅበት ቦታ ወሰደኝ ብዬዋለሁ። ከዛ ኋላ ቀጣ ረገና ብላቴ ላይ ወሰደ። ብላቴ ቀይ መስቀል መጣ ምን መጣ ብላ ጠጣ። ማንም አይነካህም። ለሲቪል አንዲቴኒ ነኝ ማንም አይነካኝም። ከዛ ኋላ ቀይ መስቀል ባይብል አመጣ ምን አመጣ። ሁለ 24 ሰዓት መጸለይ ማንበብ። ወንድሜ የዛን ጊዜ መጽሐፍ ሁሉስን በየቀኑ ያነ ቦታ ተጣቀረ። ቸርች መሰረትን፣ ኤቤኔዘር የሚባል ቸርች መሰረትን። አደገ ነፍሳት መጡ ወደ ጌታ እዛው ብላቴ እዛው ብላቴ ከዛ ከዛ ማልፎ የብላቴን ህዝብ የዛን ጊዜ ጉጂ የሚባል ህብረተሰቦች ነበሩና ያው ጥርቃናቸውን እንትን። ከዛ በኋላ ምናለኝ አንዱ እንትን የትግራይ ነግሬያቸዋለሁ ከዚህ አመልጣለሁ። በዛ አካባቢ ደግሞ የተለያየ ዝሆን ምናምን አራዊት አለ፣ አይቻሉ ዘንዱ አለ፣ እባብ አለ፣ እባብ እንትን አለ። ነገሩን ላሳጠረው መሀል ላ ብዙ ታሪክ የእግዚአብሔር ደነት ነበር። ከዚህ አካባቢ አመልጣ መነገር ያለበትን አታሳጠሩ። ሁለተኛም ክፍል ስለምንሄድ መናገር ያለብህን ነገር ያጋጠመህን ነገር ንገረን እና አሁን ከዛ በኋላ ከዚያ አካባቢ አመልጣለሁ ብትል የሰውን ብልት ቆርጠው የሚያገቡ ሰው ስላሉ ለራስ ስትል ያው እንግዲህ ተጠንቀቅ ምናምን እና ጠበቃ አያስፈልግም። ሁለት ስሞ አራት ማማ እዛ ጋር አድርገዋል። እንግዲህ ማንም ይጠብቅ እዚህ ያለው አራዊትና እንስሳት አሉ፣ እባብ አለ፣ ዘንዱ አለ፣ ምናምን አለ፣ ምናምን ብቻ እንደዛ ብለውን፣ ከዚ በኋላ እኛም እኔ ግን የጸሎቴ መልስ ነው የተመለሰው ብዬ ስላሰቡ እኔ እነሱ ሌላ ጋር ባይብል እያነበኩኝ ሰላሜና ከዛ በኋላ ዛ ቦታ ላይ ትንሽ ረሃብ ነበር። መጀመሪያ ባላይ ብላት ስንገባ በጣም ረሃብ ነበር፣ ችግር ነበር፣ ምግብ አልነበረም። ለካ እንዳወቅኩት እዛ አካባቢ ቤቱን ደርግ ማሰልጠኛ የደርግ ማሰልጠኛ የነበረ ነው እና ከዛ ያ ብላት የሚባለው ደርግ ብዙ ዓመት ስለትሆ ከወያኔ በኋላ ስለትሆ ቤቱን ራሱ የምታገኘው እንደዚህ አይነት ቤቱ የምታገኘው እንትን እዛ አካባቢ ያለውን እንትን ቆርጠ ነው እሾሃማ የሆነ ባህር ዛፍ አለ ግራር አይነት ነገር አለ። አንዱ ቤት በቃ ታፍኗል። ምን የመሳሰሉ ቤቶች ናቸው፣ እንደዚህ እንደዚህ የመሳሰሉ ነጫጭ ቤቶች እና እዛ አስገቡን። አንዱን ቤት፣ ወደ አንድ ቤት ለመግባት ስትል ያን ቆፍረ ነው የምትገባ። እዛ ደግሞ የተለያዩ ዘንዶ የሚመስሉ እባቦች አሉ። ከዛ በኋላ ስንገባ እኛ በራብ ሞትን። መጀመሪያ ስንገባ በራብ ሞትን። እዚህ አካባቢ የነበሩት ኤርትራውያን ወጣቶች፣ ከአስራ ሶስቱም ክፍለ ሀገራት የታሰሩ ወጣቶች ናቸው እና ኩናማ አለ ትግርኛል የተለያየ ብሄር አዲስ አበባ ላይ የተለያየ አይነት ብሄር ነው ሰዎች ናቸው ታስረን ያለን። አሁን እኛ ስንራቅ ወይ እዛን ጊዜ ኩናማዎቹ ለካ እባብ እንትን እያረጉ ይበላሉ። እኛ አሁን ረሃቡ ስንገባ ወዲያውኑ ምን አደረገን ከኩናማ ጋር ያው እንግዲህ ባካቹን መላበሉን ብለን ኩናማዎቹ ጋር ተላይ አሁን ከዛው አላ እባብ ስናይ ለጋራ ማለት ጀመር። እነሱ በቃ እባብ ሳያለ ለጋራ እያልክ መብላት ሆነ። የዛን ጊዜ ግን አንድ ማረሳው አንድ ቦታ ላይ ስንፈልግ ስንፈልግ የሆነ ስቶር ላይ ያገኘና ስቶር ላይ የሆነ ብስኩት ጋሌጣ ብስኩት ያላ የደርግ ብስኩት ብዙ ዓመት የቆየ እዛ አገኘን። እንግዲህ ከመሞት ብለን ያንን ጋሌጣ ብስኩት አምጥተን መብላት ጀመር። አልሻገትም ይሻግቷል፣ አንዳንዱ ብቻ ነበረው። ብቻ ደረቅ ነዋ። አሁን የሻገተውን ከላይ ግን ከስሩ ጥሩ ጥሩ አገኘ። ግን ኤክስፓየር ዴት ደግሞ አልፎበታል። በጣም የተበላሸ ነው፣ አይጦች ምናምን የበሉት ከዙ። አላኛ ግን ምርጫ ስለሌለን የዛን ጊዜ ወዲያውኑ ምግብ ሳያዘጋጅ ወደዛ ስላመጡን ወፍ እያደንን እንትንም እንትንም አላለ እንደ ወፍ እያደን እባቢም እያደን መብላት ጀምር። ከዛ በኋላ የሻገተውን ያንን ነገር ደግሞ አግኝተን መብላት ስንጀምር የሚገርም ነገር ያንን የበሏ ስደተኛ ሁሉ በአንድ ጊዜ በሽታ ውስጥ ገባ፣ ታመመ፣ ተቅማጥና ሲኮር ታሞ የሚገርም ነገር ያንን ነገር ያንን በልቼ ከነሱ ጋር በልቼ ሳለት ታመ የሚገርም ነገር እኔ እስር ቤት ስጨርስ ስር እስከሚጨርስበት ድረስ አንድ ቀንም እኮ አንድ ቀንም ሳልታም የሚወጣው የሚገርም ነገር የእግዚአብሔር ደህንነት ማለት ነው። ከዛ በኋላ እንደዚህ እባብም በልተናል። አሁን ወንድሜ ወንድሜ አስራ አራት ዓመት ወንድ ያልኩ በጣም አዝማቲክ ነው እና ያመዋል ይሄ ልጅ በቃ ይሞትብኛል። ቤተሰብ ስለሱ ነበር ጭንቀታቸውና

አጋንንት መውጣት ፎውስ የተለያዩ ነገሮች አስደናቂ ነገሮችን ስንስ ጌታዊ እንደም አባብላታል አባብላታል ወደ ምድረ በዳ ማውጥቼ ለልባ እናገራታል። ለልባችን የሚናገርበት ቦታ ከዛን እና ተስማማ። ያ ምድረ በዳ ለኛ ገነት ሆነ። ታየበቅ ሆ በቃ ሰላም ነው፣ አንወጣም፣ ጌታ እንዳታወጣም ብለን እግዚአብሔርም ደግሞ ጽሎታችን ሰምቶ ብዙ ነፍሳት ነው እዛ ጋር ሰጠን። ቸርቿም ስትሮንግ አረጋች። የተለያዩ አይነት ቪዚተር ማለት የመጡ ቪዝ ማድረግ ጀመሩ። ከዛም በዛም በዛም ደግሞ እዛ አካባቢም የነበሩትን የጎጂ ህብረተሰብ የሚባሉት ላይ እነሱ ላይ ትንሽ መስራትም ጀመር። እነሱም ከኛ ጋር መቀራረብ እንደም በኋላ ልብ ይወጣሉ ይገባሉ ይወጣሉ። ከዚያ በኋላ እኛ ምን አይነት ልብስ እንሰጣችኋለን፣ ምን እንደሰጣ በኋላ እንደም አንዳንዶቹ ምንም እኛ ጌታን ስናመልክ አይተው ከኛ ጋር መጥተው ጌታን ማምለክ ከዚያ በኋላ ወደ አዋሳ ደውለን፣ እኛ እንደዚህ አይነት ህብረተሰብ ጌታ ነው የተቀበሉአሉ እና እባካችሁ ብለን ጠርተናቸው እነሱ ይዟቸው ቸርች በእኛ ምክንያት እዛ ብላቴ አካባቢ ተመሰረተ። የሚገርም ነገር በጣም ደስ ይላል። እንግዲህ ከዛ ከብላቴ በኋላ ደግሞ ምን አጋጠማችሁ የት ሄዳችሁ የሚለውን ትነግረናለ። የዛሬ የዚህ ሳምንት ፕሮግራም ሰዓቱ ስለሞላ እዚህ ላይ መቆም እንገደልን። ስለዚህ የሚቀጥለው ሳምንት እንቀጥላለን ማለት ነው። ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የሲኤምኤን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነበር። የዛሬ እንግዳችን ደግሞ ወንድማችን ሀብታ ተልቆ ስላሴ ለአለም አገልግሎት መጥቶ እየመሰከረልን ይገኛል። ገና ብዙ የሰራቸው ድንቅ ስራዎች አሉ። በተለይ ደግሞ ችግረኞችን በመርዳት በጌታ የሆኑትን ሰብስቦ በማኖር ደግሞ ብዙ የሰራቸው ስራዎች ስላሉ እሱ ጋር ገና አልደረስንም። እሱን ደግሞ የሚቀጥለው ሳምንት ከቆመበት የምንቀጥል ይሆናል። ለማንኛውም ያመለጣቸው ሰዎች በዩቲዩብ አድራሻችን ገብታችሁ ማየት ትችላላችሁ። በተስፋ ብሮድካስቲንግ ኔትወርክ የምትከታተሉ ተመልካቾቻችን ደግሞ ሃሳባችሁን አስተያየታችሁን በአጭር የጽሁፍ መልእክት አሉ በስልካችን ላይ አትደውሉ በተቻለ መጠን የጽሁፍ መልዕክት ላኩልን። እናንተን የምትሰጡትን አስተያየት እንተርሰን ደግሞ ቀጣዩ ፕሮግራም ለሱም የሚቀርብ ጥያቄ ካለ ምናቀርብ ይሆናል። ማንኛውም ሳምንት በክፍል ሁለት የምንገናኝ ይሆናል። እስከዛው ድረስ የምሰናበታችሁ ተስፋዬ ካሳውን ነኝ። እስከ ሳምንት ድረስ ሊያብርከውላችናል።